ሀብት ወይም ገንዘብ የሚለው ግን ሀብትኛ እየተወያየን ያለ ነው። ሲምፕሊ በየቀኑ የምናየውን ገንዘብ ብቻ ሳይሆን እውነተኛ ገንዘብ ምንድን ነው፣ ሀብት ምንድን ነው የሚለውን ጠለቅ። ቅድም ባለፈው ጊዜ ስንወያይ ታስተላችሁ፣ ሌላ ደግሞ ቶፒኮች አይታዊ ተናል። ጠለቅ ብለን በተለያዩ ኮንሰፕቶች ላይ የተወያየን ነው። መንፈሳዊ ትርጉም ሊኖራቸው ይችላል። እዚህ ደግሞ ላለው ደግሞ ለምንኖረው ለልብሴ ለመብላበት ልጅ ለማሳደግበት ሰራተኛ ለመከፍልበት ደግሞ ገንዘብ ደግሞ ያስፈልገኛል። ስለዚህ እንዴት ነው ሁለቱም ባላንስ የምናደረገው የሚለው እንግዲህ እውነተኛ ትርጉሙ ምንድን ነው የተረዳ ነው የሚለውን ዘሊባን ተጀምራለሁ። ገንዘብ እንዲፋይን ለማድረግ ያው ገንዘብ ስንል ወረቀቱን አይመስለኝም ምክንያቱም የሆነ ቫሉ ያለው ነገር ይመስለኛል። ገንዘብ ስንል ይህ አስር መቶ ወር የምንለው ሳይሆን፣ ለምሳሌ አሁን በድሮ ጊዜ የአሞሌ ጨው ንግድ የሚባለው ጊዜ አለ አይደለ? ያን ያው ገንዘብ አልነበረም፣ ግን ያቺ እንትኗ ቫሉ ያላት እና ያው ያን ለመገበያያ ምናምን እንጠቀመዋለን። እና ግዛት ብሩ ወረቀቱን ሳይሆን ያ የሆነ ቫሉ ያለ የሆነ ነገር ማድረግ ፈልገናል፣ የሆነ ነገር መግዛት ፈልገናል፣ ያንን ለማድረግ የሚሰጠን ሀይል ይመስለኛል ዲሳ ዲፋይንስ አደረገው ማለት ነው እንግዲህ ያው ዓለም የሚዞርበት ነገር ነው ብዬ አስባለሁ። ሀብት ግን የምናነሳቸው ርዕሶች፣ ሀብት ስንል ብዙ አስፔክት ነው ያለው። ጠለቅ ብለን እንድንወያይ ያደረገናል ብዬ አስባለሁ። የገንዘብ አስፔክቱ አለ፣ እውነት ነው። ሀብት ስንል ግን ብዙ የብዙ ነገር ሀብት ነው ብዬ አስባለሁ። የአይምሮ ሀብት አለ የጉልበት ሀብት አለ። ብቻ ቫሊዩ ነው ያለን አቅም አቅምን የሚያሳይ ነገር ነው ሀብት። ሀብት እኔም ተመሳሳይ ነው ሀብት አንዱ ገንዘብ ሊሆን ይችላል፣ እንዲህ በቅርብ የምናየው የምናውቀው። ግን ለምሳሌ እውቀት፣ ጊዜ፣ ጤና በሙሉ እነኚህ ከአምላክ የተቸሩን መልካም ነገሮች ከልጅነታችን፣ በወጣትነት ራሱ ትልቅ ሀብት ነው የብዙ ነገር ሀብት አለ። እኔም እንደዛ ነው የሚሰማኝ። ብዙ ጊዜ ሀብት ብለን ስናወራ የሆነ የተንሻፈፈ አይነት አመለካከት አለን። ገንዘብ ብቻ ነው አእምሯችን ውስጥ የሚመጣው። ግን ከዚህ አንጻር እንግዲህ መንፈሳዊ መጽሐፍት ምን ይሉናል ብለን ስናይ፣ እንግዲህ መጽሐፍ ቅዱስ በቀጥታ ምን ይለናል? የሰው የከበረ ሀብቱ ትጋቱ ነው ይላል። ስለዚያው ለእኔ ሀብት ትጋት ነው። ስለዚህ በትጋት ውስጥ የማገኘው እውቀት አለ፣ በትጋት ውስጥ የማገኘው ገንዘብ አለ። ገንዘብም ኦፍኮርስ የሀብት አንዱ ፓርት ነው። በትጋት ውስጥ የማገኘው የሆነ ሌሎች ነገሮች አሉ። ስለዚህ ትጋት በራሱ ሀብት ነው ብዬ አስባለሁ። አሁን አለም ላይ ያለውን ችግር ስናይ አይ ቲንክ ሀብት ለአብዛኛው ሰው ወይ ለአብዛኛው ማህበረሰብ ከጥሩ ይልቅ አሁን አሁን ስታየው መጥፎ እያደረገም ይመስላል ሰዎች ሀብታቸው እንዴት እንደሚጠቀሙ አፍሪካ እንዴት እንደምትበዘበዝ ሀብቷን ስታይ ሌላው አለም ለሀብት ምን ያክል ርቀት እንደሚሄድ እንዴት ስግብግብነትን እየፈጠረ እንደመጣ በተለይ እነዚህ ሲስተሞችን ስታያቸው ካፒታሊዝም ምናምን ሀብትን በቃ በጣም ኤክስትሪም በቃ እንድትፈልግ እንድትፈልግ በየጊዜው እንድትፈልግ በየጊዜው ፍላጎትህ እንዳያልቅ እያደረጉ መርካትን አዎ መርካትን በቃ ከማቴሪያል ብቻ በቃ ከመሰብሰብ እንትን እንድትል ነው። እንደዚያ ሲስተም ነው የተፈጠረው። ያ በጣም ብዙ አይነት ጥፋት አስከትሏል ብዬ አስባለሁ። ያ ሀብትን እና ደግሞ እንደተባለው ነው የሆነ መስገብገብ እየሰፋ ራስህን ቆመ ብለህ ካላየ መስገብገብ እንትን እያለ ነው የሚሄደው፣ እየጨመረ ነው የሚሄደው እና ሀብት እንደዛ ነው። አደገኛ ነገር ነው፣ ጸጋ ነው። ሴም ታይም እንደውም አንድ ጓደኛ ምን ይለኛል፣ የእሱ አባት ነው። አክ በጣም ሁሌ በቃ እንትን የሚያቃጭልብኝ ነገር ነው። ምንድን ነው ድህነት ይቻላል ነው ያለኝ፣ ጥጋብ ግን አይቻልም። እንደዚህ አይነት አባባል ብሎኛ ቃልና በጣም ስታስበው ጥጋብ ለከሳው አይቻልም። ድህነት እኮ ሰው በጣም ደሀ ሆኖ ምናምን ዝቅ ያለ ነገር ውስጥ በጣም እየኖረ በቃ በማይታመን ሁኔታ እየኖረ ግን ሀብታም ሰው ደግሞ ሲያብድ ታያል። አንዳንድ ሀብታም ሰው ማለት መቻል እያለበት ሀብቱም ማለት ነው እንደዛ ጸጋ ተትረፍርፎለት። እና ጥጋብ አይቻልም የሚለው ነገር እውነት ነው። በጣም ያስኬሄዳል ማለት ነው። ኦፍኮርስ ሀብት ደሞ እንደዚህ ስንል ሁሌ ሀብት አስፈላጊ አይደለም ምናም ማለት አደለም። ኦፍኮርስ ሀብት አስፈላጊ ነው፣ ጸጋ ነው ብዬ አስባለሁ። ግን ደግሞ ያ ደሞ አደገኛ ሳይዶ አለ የሀብት ደሞ መቆጣጠር ካልቻልን ራሳችንን ብዬ አስባለሁ። አሁን ዓለም ላይ የምናየው የሁለቱ ኤክስትሪም በጣም ሀብታሞቹ በጣም ጥቂት ሆኑት ማለት ናቸው አይደለ? ወደ አንድ ሺ ሆና የሚሆኑ ሰዎች ናቸው እኮ የዓለምን ሰማንያ ፐርሰንት የሚሆነውን ሀብት የያዙት ማለት ነው። ስለ አፍሪካም ጠቀስ አርገሃል ማለት ነው አሁን ያለበት ሪያሊቲ ኦልሞስት አንድ ቢሊዮን ህዝብ የሚሆን እያለን ጥሩ ሪሶርስ እያለን እንየት መስራት አለመቻላችን ምክንያት ግን ማግኘት ካለብን ሀብት ደግሞ እያገኘን አይደለም። ማህበረሰባችን ደግሞ እንደ አፍሪካ ብናየው እያደገ አይደለም። እና ከዚ አኳያ ሁለቱን ኤክስትሪሞች እኔና ለምሳሌ ትልቁ ጥያቄ አንዳንዶች ለምሳሌ ሼሪንግ፣ ማካፈልና ለጋስነትን እንደው በንጽጥር ብናያቸው፣ ምክንያቱም ማካፈል ሌላ ነው፣ ለጋስነት ደግሞ ሌላ ቫሊዩ አለ ብዬ አስባለሁ። እና አሁን ብዙ ጊዜ ሰዎች ያላቸውን እንኳን ለማካፈል አይደለም ወይ ደግሞ ለመለገስ በጣም ሲሰስቱ ይታያል። ትልቁ ችግር ይሄ ነው። እኔ ብቻ የሚለውም ነው አይመስላችሁም? አብዛኛውን ጊዜ ማህበረሰባችን ውስጥ የምናየው ምክንያቱም እድሉን ካገኘ ላይ ቀር በቃ ዲስ ማይ ኦፖርቹኒቲ እስካለው ድረስ ግን በልተው እንኳን የማይጨርሱት ዘር ማንዘሮቻቸውን ከማይጨርሱት ሀብቶችን ደግሞ ሰዎች ያፈራሉ። እንደ ቅድም ዘልዬ እንዳልከው የጎደለንን ሳይሆን ያለን ነገር ላይ ማተኮር ከጀመርን ብዙ ነገር መጠቀም እንችላለን። መጤንነት ትልቅ ሀብት ሆኖ ሰው ወጥቶ መግባት መቻል በራሱ አንድ ትልቅ ነገር ነው። እንደተባለው በገንዘብም ደግሞ ብትለው ሀብት በራሱ እኔ እንዳሁኑ እንዳተባባል ነው ጉዳት የለውም፣ ግን አጠቃቀማችን ከዛ ሲመጣ ደግሞ ብዙ ቢታች መሆን ያለብን ነገር ብዙ ነገር አለ። መጠነኝነት ያስፈልጋል ለምናደርገው ነገር፣ ትልቅ የሚኖርህ ትንሽ የሚኖርህ ለብዙ ነገር አለመደነቅ ያም አይ ቲንክ በጣም ኢምፖርታንት ይመስለኛል። እና ከዛ በተረፈ ግን በተለይ ከራሳችን አልፈን ሌሎችን መመልከት ስንጀምር ያኔ ነው ላይክ በአግባቡ በጠቀም እንዴት እንደምንችል የምናውቀው ነው። የትንሽ ጋ እንዴት ነው? እዛ ነፍስ ሲለው ጤናው ሰው የሚያውቀው ቫልዩን ሀብት እንዳለው ማለት ጤና ማለት እያንዳንዷ ቀን ለሰው ለመሆን የተሰጠ እድል ነው። አሁን ስላልሽ ነው በቃ ምድርን ተጠቅመን በዚህ ምድር ላይ ቁሳዊ ነገር ከሆነ በቁሳዊ ነገር መስጠት የምንችለው ቅድም ስንወያየ ፈገግታ ብለን አለ። ኢቨን ፈገግታ ማለት ሲምፕል ስማይል ጠዋት መስጠት አለመንፈግ ነውና፣ እና እንግዲህ አሁን ጥያቄዎቻችን ጠቃለን ያጠቃልም መጣጥሩ ነው። ስለዚህ ምን አይነት ኤዲኬሽን ነው ማስተማር ያለብን? እንዴት ይልመዱ? ምክንያቱም አሁን ያለው ወጣት ትውልድ ከየት የመጣ ነው? ከታች ያለው የስርዓተ ትምህርት ነው አይደል? በዛ ላይ ተክተው የሚሰሩ ልጆች እንዳሉ እናውቃለን። ለመማር ጉጉት ያላቸው ሰዎች እንዳሉ እናውቃለን። በዛ ሂደት ደግሞ ኑሯቸውን ያሸንፉ እናውቃለን። ምንም እንድሟሟተው ደግሞ ለራሳቸው የሚያስፈልጋቸው በቂ ፈጣሪ በፈቀደላቸው መሰረት የሚሰሩ ሰዎች አሉ። እንደ ማህበረሰብ እንደካንና በተለይ ደግሞ ትክክለኛውን ሀብት ደግሞ እናምጣ ካልን ትልቁ መሰረቱ ታች ነው አይደለ? ስለዚህ በኤጂኬሽን ሲስተሙ ላይ ምን ኢንትሮዲስ ይደረግ። ከሱ በፊት ግን ምኑ ያሳስበኛል መሰለኝ ሰዎች ለምንድን ነው እንደዚህ ሆኑት ብሎ መጀመሪያ እሱን ጥያቄ መመለስ አለበት። ቢከዛ አሁን ስንናገረው አይ ቲንክ ቀላል ይመስላል። ግን ለምሳሌ ሰዎች አመጣጣቸው ነው ቼክ መደረግ ያለበት አመጣጣቸው ምንድን ነበር። ህይወት ደግሞ ቀላል ነገር አይደለም። በጣም ውጣ ውረድ ያለበት ነገር፣ ማግኘት እንዳለ ማጣት አለ። ስለዚህ ሰው ያለፈበትን ነገር ነገ ለልጆቹ ማስደገም አይፈልግም። ስለዚህ ምን እየሆነ ይመጣል? የራሱን ሪሶርስ ወደ ልጆቹ እኔ ያለፍኩበትን እነሱ እንዳያልፉ ወደሚለው ስሜት ይመጣል። ሶ ያንን እያስቀጠለ በሚሄድበት ጊዜ ደግሞ ሀብቱ በጣም እየበዛ ሲመጣ፣ ሁለት አይነት ነው። አንደኛው ስታተስ በራሱ ምርጫህን ከፍ እያደረገው የሚመጣበት አለ። ሌላኛው ግን ሰው እንዴት ይስተካከል ነው ከዛ በኋላ ችግሩን አንደርስታንድ ካደረገን። ምክንያቱም እኔ ያስታውሳለሁ ልጆች ሆነን ቤት እናቴ ስታሳድገን ጥሩ ንግድ ውስጥ ነች ያለችው። ፕራይቬት ስኩልን የተማርነው ከዛ በኋላ አዳሪ ትምህርት ቤት ነው እህቶቼ የገቡት። መሀል ላይ ግን ችግር አጋጥሟት ነበረ ፎር ሰም ሪዝን። ስለዚህ ዩ ኖ ላይክ ህይወት እንደዚህ እንደምታስበው ዝም ብለህ አትቀጥልም። መሀል ላይ መውረድ አለ፣ መውጣት አለ፣ ምን አለ እና ልክ ወደ ልጆቻቸው ሲመጣ እንዴት አድርገን ያለንን ሪሶርስ እነሱ ደግሞ ከፍ ብለው እንዲሄዱ እንሞክር በሚለው ሌላውን ማህበረሰብ የመርሳት ወይም ደግሞ ካለመራራት ሳይሆን መጀመሪያን እኔ የምቀድመው የራሴን አድርጌ ከዛ በኋላ ደግሞ ሲተርፈኝ እሰጣለሁ የሚል ነገር ሊኖር ይችላል። እንደ መፍትሄ፣ ግን አሁን የሀብቱ ክፍፍልን በትምህርት ብቻ የምታመጣው አይመስለኝም። ምክንያቱም መጀመሪያ ቤዚክ ነሰሲቲ የሚባለው ነገር እኮ ሰው ሁሉ ሊያገኝ ይገባል። አትሊስት መጠለያ ያስፈልገዋል፣ ምግብ ያስፈልገዋል፣ ትምህርት ያስፈልገዋል። ሶ ይህንን ነገር ካገኘ በኋላ ነው እንግዲህ ከዛ ላይ ሲደረብ አይደለም ሀብት ምን እያልን የምናመጣው። ያ ነገር ላልተሟላለት ሰው ግን ቅንጦት ይመስለኛል። አሁን ስለ ሀብት መብዛትና ስለምናምን ስናወራ እዛ ጋም እታች ያለው ነገር ሪሶርሱ ኢኳሊ መከፋፈል ሲጀምር ከዛ በኋላ በቃ አያሳሳህም ማለት ነው። ስለ መጠነኝነትም ስለምንም ስለምንም ማውራት የምትችለው አለበለዚያ ግን የኑሮ ሁኔታው ከፍና ዝቅ ባለበት አለም ውስጥ ወይም ደግሞ አገር ውስጥ እየኖርክ ስለ ሀብትህን እንዴት እንደምትል እንደምትጠቀም እንዴት እንደምትል ምናምን ነገር የሚለው ነገር ለማንሳት ትንሽ የሚከብድ ይመስለኛል። ማይበላም ስላለ ማለት አለበለዚያ አድረስ የምናደርገው በጣም ጥቂት አንድ ፐርሰንት የማይሞላው ሊሆን ይችል አሁን በኤዱኬሽን አኳያ አንደኛው ቤዚክ የሆኑ ኒዶች ወይም ደግሞ መሰረታዊ የሰው ፍላጎቶች ሊሟሉ ይገባል። በቃ መጀመሪያ እንደ ሀገር መስራት ያለብን ሁላችንም ማለት ነው፣ ያለው የሌለው ሰው መስራት ያለበት ይሄ እንዴት ይሟላ የሚለው ላይ ነው። እውነት ነው። አንድ ሰው እንዴት አድርጎ ነው መጠለያ የሚያገኘው? አሁን ስንቱ ሰው አሁን ስለ መጠለያ ለመናገር በጣም በጣም እዚህ ውስጥ ያለነው ሰዎች እራሱ ስንቶቻችንን አሁን ትዳር ስንመሰርት እንደወጣን፣ ሌሎቻችሁ ገና ወጣቶች ናችሁ፣ የት ነው መኖረው ይሄ ራሱ እርግጠኛ አይደለም ማለት ነው። ስለዚህ ስለ ምግብ ዋስትና አንዱ የሚያሳስበን ነው። ስቲል በአገር ደረጃ ራሷን ችላለችው ኢትዮጵያ? የከባድ ፈተና አለብን 38 ሚሊዮን ሕዝብ ይዘን ማለት ነው። ትምህርት እናወራለን። ይሄ ራሱ ትምህርት ወሳኝ ነው። ስለዚህ ምን አይነት ትምህርት አሁን ያለው ስርዓተ ትምህርት አሁን በተለይ ይሄ ወቅቱ ዲማንድ እያደረገ ያለውን እየጠየቀ ያለውን የሚያሟላ አይደለም። ለወደፊቱም አምስት አስር አስራ አምስት ሀያ ዓመት ፕሮሚሲንግ አይደለም ተስፋ ሰጪ አይደለም ይህም አንድ ፈተና ነው ስለዚህ ደግሞ የተወሰነ ሀብት ከሌለ በስተቀር ካላፈራን በስተቀረ አድረስ ማድረግ ይከብዳል ሴኩሪቲ ይፈልጋል ድህንነት ይፈልጋል ሰው በሰላሙ ገብቶ የሚመጣበት ስለዚህም እንደ አንድ ሀገር እንደ ስርዓት እንደ ማህበረሰብ ይህ መረጋገጥ አለበት አለበለዚያ አንቺ ማታ በሄድሽ ቁጥር የሚል ሰው የሚለክፍሽ አለበዚ የራስሽ ዶላይዘሽ ተጥቀመጭ ነው ማለት ነው ገብቶሻል። ስለዚህ የራስሽ ቤተሰብ ሊጠብቅሽ ነው ያለው፣ አይሆንም በዚህ ዘመን ማለት ነው ራይ አንደኛ ክፍለ ዘመን እነኚህ መሰረታዊ ፍላጎችና ሌሎችም አሉ መሟላት አለባቸው። ይሄ ደግሞ ለማድረግ ደግሞ ማህበረሰቡ ሀብት የሚለው ነገር ለማፍራት አንደኛ አብዛኛው በዛ ሂደት ውስጥ ያለ ነው። ይሄ ያልተሟላለት ከባድ ፍላጎት ያለው ነው። ስለዚህ ያገኘ ሰው ነው ያልሽኩ እድል አገኘው ካለ ይዞም ወጥጥ ለማለት ነው ጀስቲፋይ ለማድረግ ይሞክራል። ምንም እንኳን ትክክል ባይሆንም፣ እኛ ደግሞ እዚህ ውይይት ላይ ያመጣ ነው። ለምንድን ነው? አዎ ፈተና አለው፣ ፈተና አለው። ግን ከፈጣሪ ጋር ደግሞ አገናኙት ነው፣ ከፈጣሪ ጋር ካላገናኘ ነው። አለበለዚያ ሁሉም ጀስቲፋይድ ነው። ሰው ገሎ መውሰድም ጀስቲፋይድ ያለው ነው። ለምን? ሰርቫይቫል በቃ ለመኖር ስለፈለግ ነው። ሌል ነው ማለት ነው፣ ቅድም ስላልሽኩ አደለ። ግን ያ አይደለም ነገሩ። ስለዚህ መስጠት ደግሞ እውነት ለመናገር መስጠት ከማያልቀው ደግሞ ምንጭ እንደሚተካ የሚያቅሰው ነው። አለውም የለውም። ባለጸጎች ደግሞ ምን ያህል ይጠበቅባቸዋል የሚለውንም ተወያይተናል እና ስለዚህ በአጠቃላይ እንግዲህ አሁን ስንነጋገር የነበረው ሀብት በአጠቃላይ ስሙ ሀብት ይሁን እንጂ፣ በውስጡ ጤናም፣ ገንዘብም፣ እውቀትም፣ ጊዜም የመሳሰሉት በአጠቃላይ ተደምሮ ነው። ግን ሪሶርሳችንን አጠቃቀማችንን መጠነኝነት ባለው መልኩ ሆኖ ሌሎችንም ያካተተ ቢሆን አይናችን ለኛ የእኛ ከምንለው ወጣ ብሎ ደግሞ የተቸገሩትን የምንረዳበት የምንተባበርበት እና ለውጥ የምናመጣበት ቢሆን የተሻለ ነው የሚል ሀሳብ አለኝ። ስለዚህ ተመልካቾቻችን እንግዲህ አሁን የስራ ባልደረባዬ ያስቱ እንዳለችው ሀብት እንግዲህ የሚገኘው የሁሉም ሰጪ ሀብት ፈጣሪ ነው። ያ በዚህ ምድር ላይ ያለን እንግዲህ እያንዳንዱ ሰው በመስራት የሚያገኘው ሊሆን ይችላል። ሳይሰራም ደግሞ በአጭሩ በአቋራጭ የሚያገኘው ሀብት ሊኖር ይችላል። የስራ ባልደረቦችም እንዳለማጠቃለል ቅድም እንደሞከሩት ሀብት የሚገኘው እንግዲህ አቴንዶ ተዴ መሬት ትሰጣለች ሁልጊዜ ይህን ሀብት የማያልቅ ሀብት አለ። ጤና ሀብት ነው ተብለናል። ቤተሰብ ሀብት ነው፣ አገር ሀብት ነው። ስለዚህ እያንዳንዱ ወጣት ነው በዚህ ሂደት ውስጥ እንግዲህ ራሱን የዚህ ሀብት እንግዲህ ተቋዳሽ መሆን እንዲችል በመስራት በመትጋት በመጣር ማድረግ እንደሚችል እንደዚሁም ደግሞ የሀብት ባለጸጎች የሆኑ ሰዎች ደግሞ ለድሆች ለሌላቸው ሰዎች ማካፈል እንዲችሉ፣ እንደዚሁም ደግሞ እያንዳንዱ ሰው ለመስጠት ደግሞ ከፈለገ በቀላሉ የሚቻል ደግሞ አቅም ለመገንባት ቀላል አለመሆኑ በዚህ ሂደት ውስጥ ደግሞ ከፈጣሪው ጋር ከአምላኩ ጋር ማሰብ እንዳለበት መጸለይ እንዳለበት፣ ሌላ ደግሞ በመስጠት ራሱ ደግሞ የሚገኘው ደግነት እንዳለ በሰጠ ቁጥር ደግሞ ከሌላ ቦታ ደግሞ እንደሚተካ በተለያዩ ታሪኮች ውስጥ ደግሞ አይተናል። በጣም አመሰግናለሁ ለዛሬ ፕሮግራማችን። በሚቀጥለው በተመሳሳይ ፕሮግራም እንደዚህ አይነት ጠቃሚ አርዕስት ይዘን መጣለን። በቻለን ሰንበት